ሊቀ ጳጳስ ፍራንሲስ ዛሬ ሚያዚያ 13 ቀን 2017 ዓ.ም ሕይወታቸው ማለፉ ተሰምቷል። ከምሽት ክለብ ጋርድነት እስከ ጵጵስና የደረሱት የሮማው ሊቀ ጳጳስ ፍራንሲስ አስገራሚ የሕይወት መስመር ምን አይነት እንደነበር በጥቂቱ አስቃኛችኋለሁ። ሊቀ ጳጳሱ ከደቡብ አሜሪካ አህጉር መምጣታቸውና መሾማቸው የመጀመሪያው ሰው ያደርጋቸዋል የዘር ሀረጋቸው ከአርጀንቲና ነው ርዕሰ ሊቃነ ጳጳሳት ፍራንሲስ የጵጵስና ስማቸው ነው የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮ ይባላል ትውልዳቸው ከአርጀንቲና ዋና ከተማ ቦኒስ አይረስ ነው ወላጆቻቸው ጣላንያውያን ናቸው የጣሊያን ፋሽዝም ሲስፋፋ ያ ሽሽት ነው ወደ አርጀንቲና የመጡት ከአምስት ልጆች መካከል ለወላጆቻቸው የበኩር ልጅ ናቸው በጉርምስና ምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊ ነበሩ። ፍራንሲስ ታንጎ ዳንስ ነፍሳቸው ነበር። ድሮ ክፉኛ ሳምባ ታመው ነው ከሞት የተረፉት። ይህ የሳምባ በሽታ ታዲያ ሕይወታቸውን ሙሉ ሲከተላቸው ነው የኖረው። ጎረምሳው ጆርጅ ማሪዮ በርጎሊዮን በአንድ ወቅት የምሽት ክለብ አሳላፊ ሆነው ሰርተዋል። ስራቸውን በር ላይ ማስተባበርና ክለቡን ማጽዳት ይጨምር ነበር። ከዚያ በኋላ በኬሚስትሪ ባለሙያነት ተመረቁ። በአንድ ፋብሪካ ውስጥ ከዝነኛዋ ባዮኬሚስትሪ ኤስተር ባሌስትሮኖ ጋር ሰርተዋል። ይቺ ሴት የአርጀንቲና ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት ተገላለች። አስክሬኗ ራሱ ደብዛው አልተገኘም። ከዚህ በኋላ በርጎሊዮን ወይም ሊቀ ጳጳስ ፍራንሲስ ጀስዊት ወይም ኢየሱሳዊ ሆኑ። ፍልስፍናን ስነ ጽሁፍና ስነ ልቦናን አጠኑ። ህይወትን ቀለል አድርገው የሚመለከቱት ጳጳሱ ገና ወደ ጵጵስናው ሲመጡ ጀምሮ ነገሮች በተለየ መልኩ እንዲተገበሩ ይናገሩ ነበር። ለምሳሌ ጵጵስና ሲቀበሉ በመንበር ላይ ቁጭ ብሎ ከመቀበል ይልቅ ቆመው ነው የተቀበሉት። ይህ የተለመደ አልነበረም። በአውሮፓያኑ ህዳር 13 2013 ዓ ም ሊቀ ጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለው ታዩ። ቀለል ያለ ነጭ መጎናጸፊያ ለብሰው ነበር። ለጵጵስና የመረጡት ስም በ13ተኛው ክፍለ ዘመን ሰባኪና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ አሲሲን ስም ነበር። ጆርጅ ማሪዮ ሊቀ ጳጳስ ፍራንሲስ ተብለው ተቀቡ። ሰው ሰው የሚል ነገር ምርጫቸው ነው። ወደ ነዳያን ይቀርባሉ። ቫቲካን ለሊቀ ጳጳሳት የምታቀርበውን ውድ ሊሞዚን ምርጫቸው አይደለም። ይልቁንም ሌሎች ካርዲናሎች በሚያመላልሰው የህዝብ አውቶቡስ መሳፈርን መርጠዋል። በዚህ ቀለል ያለ የህይወታቸው ዘይቤያቸው ከ1.2 ቢሊየን ለሚልቁ ምዕመናኖች ምሳሌ ለመሆን ሞክረዋል። ለድሆች የምትቆም ኩርምት ያለሽ ቤተ ክርስቲያን እንዴት እንደምትማርከኝ በሚለው አነጋገራቸው ይታወቃሉ። ተወዳጅ የሆኑትን ያህል ነቀ ፊታም አላጣቸውም የወግ አጥባቂነታቸውን ያህል ከቤተ ክርስቲያናቱ የተገፉትን በማቅረብ ይታወቃሉ። ጥብቅ የቤተ ክርስቲያን ህግጋትን በሚከተሉት ጳጳሳት የሚመረጡትን ያህል ለዘብ ያለ አመለካከታቸውም ልዩ ያደርጋቸዋል። ለምሳሌ በተመሳሳይ ጾታ አፍቃሪያን ያሳዩትን ርህራሄ ይጠቀሳል። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድዷል የሚል ክስ ነበር። በተለይም በወታደራዊ አገዛዝ ታፍ ነው። ለተወሰዱትና ብዙ ስቃይ ላሳለፉት ሁለት ቀሳውስት የፍራንሲስ እጅ አለበት እየተባሉ ይከሰሳሉ። ይህ በአርጀንቲና ቆሻሻው ጦርነት ወይም ደርቲዋር ዘመን የሆነ ነው። እንደ አውሮፒያኑ ከ1976 እስከ 1983 ብዙ ሺህ አርጀንቲናውያን ደብዛቸው ጠፍቷል። ሁለቱ ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸው ሆነው ተጥለው ተገኝተዋል። ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጧል በሚል ነው የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለው አለው፣ እንዲለቀቁ አልሆነለኝም እንጂ ብለዋል። ለምን በይፋ አልተናገሩም ሲባል ባል ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉ ይመልሳሉ ይሁንና በዚህ ዘመን ብዙ ሰዎች ከአሰቃቂ ወታደራዊ አገዛዝ እንዲሸሹ እድሎችን አመቻችተዋል ፍራንሲስ ቀለል ያለ ህይወት ነው የሚመርጡት ከድሮም ጀምሮ ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ አይበሩም ከተራ ህዝብ ጋር ኢኮኖሚ ክፍል ነው የሚሳፈሩት ለድሀ ድምፅ በመሆን ይታወቃሉ ከዚህ ባሻገር ከአንጀሊካ ሉትራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸው ያስመሰግናቸዋል እስራኤልና የፍልስጤም መሪዎች በመሩት ጸሎት ላይ በጋራ እንዲገኙ ማድረጋቸውም ተደንቆላቸዋል። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸው የሚጠቀስ ነው። ስለዚህ እስላማዊ ጥቃት ከተናገሩ ካቶሊካዊ ጥቃቶችም ስላሉ እነሱንም መናገር ይኖርብኛል በሚለው አገላለጻቸው ብዙዎች አይዘነጓቸውም። ማንኛውም ጥቃት ጥቃት አድራሹን እንጂ ሃይማኖትን እንዳይወክል አስተምረዋል። በሐኪም እርዳታ በፍቃድ የሚፈጸም ሞትና ጽንስ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

ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በአለም ዙሪያ በቀሳውስት ውስጥ ተፈጽሟል የሚባሉ የህጻናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህ በተመለከተ ከሊቀ ጳጳሱ ጋር ለአመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት የአሜሪካ ካርሎ ማሪያ ቬናጎ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍ ደርሰው ነበር። ጳጳሱም በኑፋቄ እስከ መክሰስ ደርሰው ያውቃሉ። ይህንን ሊቀ ጳጳሱ በህጻናት ደፋሪዎች ላይ ፈጣንና ተገቢ እርምጃ አል።

ሊቀ ጳጳስ ቪጋኖ ከአውሮፓውያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆነው ሲያገለግሉ የቆዩ የቤተ ክርስቲያኗ ቀደምት አባት ነበሩ። ሊቀ ጳጳስ ፍራንሲስ ከ140 ካርዲናሎች ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ ሀገራት ሾመዋል። የድሆች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱ ቢሆንም ከሳምንት በፊት ነበር አገግመው ወደ መኖሪያቸው የተመለሱት። ሕክምናቸው ወቅት ከህዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤ መልእክት አስተላልፈው ነበር። ሊቀ ጳጳስ ፍራንሲስ በፋሲካ መግስት በ88 ዓመታቸው ማረፋቸው የካቶሊክ ቤተ ክርስቲያን ማዕከል የሆነችው ቫቲካን ዛሬ ረፋዱን ሚያዚያ 13 ቀን 2017 ይፋ አድርጋለች። የዓለማችን ትንሿ ሀገር አስደናቂ እውነታዎች። ይቺ ሀገር ቫቲካን ሲቲ ትባላለች። ሀገሪቷ ታላቁ ሐዋርያ ቅዱስ ጴጥሮስ እንዲሁም በርካታ ክርስቲያኖች ሰማዕትነት የተቀበሉባት ቦታ ስትሆን ለክርስትና እምነት ተከታዮች እንደ ቅዱስ ስፍራ የምትታይ ናት። የዓለማችን ትልቁ ቤተ ክርስቲያን መገኛ ስትሆን ቤተ ክርስቲያኒቱ የተገነባቸውን በቅዱስ ጴጥሮስ ሰማዕትነት በተቀበለበትና ቅዱስ ስጋው ባረፈበት ስፍራ እንደሆነ ይታመናል። የምትገኘው በጣሊያኗ ዋና ከተማ ሮም እምብርት ላይ ነው። የቆዳ ስፋቷ 0.44 ኪሎ ሜትር ስኩዌር ብቻ ነው። አይገርምም? ስፋቷ አንድ ኪሎ ሜትር እንኳን አይሞላም። ያ ማለት ምናልባት ከእናንተ ሰፈር ልታንስ ትችላለች ማለት ነው። የሀገሪቷ ዜጋ 825 ብቻ ስለሆነ ከነዛ ውስጥ በርካቶቹ የዲፕሎማቲክ ግንኙነት ምክንያት ኑሯቸው ከሀገሪቱ ውጪ በሌላ ሀገር ነው። የቫቲካን ሲቲ መሪ የካቶሊኩ ፖፕ ሲሆኑ የሀገሪቱ ህግ አውጪ፣ አስፈጻሚና ተርጓሚም ናቸው። የሀገረ ቫቲካን ዜጎች 100% የካቶሊክ እምነት ተከታይ ሲሆኑ ሁሉም ቄስ አለበለዚያ መነኮሳት ናቸው። በዓለማችን ውስጥ የፖለቲካ ፓርቲ ከሌላቸው ጥቂት ሀገራት ውስጥ አንዷ ናት። የሀገሪቷ መሪ የሚለውጠውም የካቶሊኩ ፖፕ ሲቀየሩ ብቻ ነው። በቀን እስከ አስር ሺህ ሰው ይጎበኛታል። እንደ ቆዳ ስፋቱ አይደለችም፣ ምርጥ የትራንስፖርት ሲስተም አላት። አስተውሉ፣ የአውሮፕላን ማረፊያ አሊያም ሃይዌ መንገድ አላት እያለን አይደለም፣ ምርጥ የእግረኛ መንገድና አደባባይ አለን እንጂ። ንጉሥ ዳዊት በ100 ዓመት አለም ኢየሩሳሌምን መናገሻው ካደረገ ከአርባ ዓመት በኋላ ልጁ ሰለሞን ደግሞ ደግሞ የመጀመሪያውን ቤተ መቅደስ በሰባት ዓመታት ውስጥ ሰራ። በ586 ዓመተ ዓለም ባቢሎን እስራኤልን ማርኮ በቁጥጥር ስር ባደረገች ጊዜ ታላቁና በድብቅ ጥበብ የተሰራው ቤተ መቅደስ ፈረሰ። ከ50 ዓመት በኋላ የፈረሰው መቅደስ ድጋሚ ተሰራ። ይሁንና ክርስቶስ ከተሰቀለ ከ37 ዓመት በኋላ ማለትም በ70 ዓመተ ምህረት በመጀመሪያው የአይሁዶችና የሮማውያን ጦርነት ሁለተኛው መቅደስ ተቃጠለ። በመስቀል ጦርነት ወቅት ስፍራው ክርስቲያኖች በእጃቸው ቢያስገቡትም በ1187 ዓ ም ሙስሊሞች ዳግም ተቆጣጠሩት ዌይሊንግ ዎል ወይም የለቅሶ ግንብ እየተባለ የሚጠራው ይህ ግንብ ከሁለተኛው መቅደስ ፍርስራሽ በስተ ምዕራብ በኩል ስለሚገኝ ዌስተርን ዎል በመባል ይታወቃል የለቅሶ ግንብ የተባለበትም ምክንያት አይሁዶች በመቅደሱ ፍርስራሽ ቦታ እያለቀሱ ስለሚጸልዩ ነው ይህ ቫቲካን ከተማ በይፋ የቫቲካን ከተማ ግዛት በመባል ይታወቃል በአካባቢውም ሆነ በ ህዝብ ብዛት በዓለማችን ላይ በጣም ትንሹ ነፃ መንግስት ነው። ሙሉ በሙሉ በጣሊያን ሮም ከተማ ውስጥ የምትገኝ የሮማ ካቶሊክ ቤተ ክርስቲያን መንፈሳዊና የአስተዳደር ማዕከል በመሆን ትልቅ ባህላዊ ሃይማኖታዊና ፖለቲካዊ ጠቀሜታ አላት። ቫቲካን ከተማ ሙሉ በሙሉ በሮም ውስጥ የተተከለ ሀገር ነው። በዓለም ላይም ትንሹ ሉአላዊ መንግስት ነው። የካቶሊክ ቤተ ክርስቲያን ማዕከል እንደመሆኗ መጠን በዓለም ዙሪያ ከአንድ ቢሊየን ለሚበልጡ ሰዎች ትልቅ ሃይማኖታዊ ጠቀሜታን ይዛል ትገኛለች በየአመቱ በሚሊዮን የሚቆጠሩ ጎብኚዎችን የሚስብ የኪነ ጥበብ የታሪክና የባህል ውድ ሀብት ነው። የቫቲካን ከተማ ታሪክ ከካቶሊክ ቤተ ክርስቲያን ታሪክ ጋር የተያያዘ ነው። የጥንቶቹ ክርስቲያኖች በሰማዕታት የተገደሉበት የጥንት የሮማውያን የሰርከስ ኔሮን የነበረበት ቦታ ይይዛል። የቫቲካን ከተማ እንደ ገለልተኛ ሀገር የጀመረው እንደ አውሮፓውያን አቆጣጠር በ1929 ከላትራን ስምምነት ጀምሮ ነው። እሱም የሮማ ጥያቄ በጣሊያን መንግስትና በፓ ፓፓሲ በጊዜያዊ ሉዓላዊነት መካከል ያለውን አለመግባባት ፈታ ይውል። የቫቲካን ከተማ በቅድስት መንበር ሉዓላዊ ስር የቻለች ከተማ ግዛት እንድትሆን ያቋቋመች ሲሆን ይህ የጳጳሳትን ግዛቶች በተሳካ ሁኔታ አጨራረሰ የቫቲካን ሲቲ እንደ ፍጹም ንጉሳዊ ስርዓት የምትሰራ ሲሆን ርዕሰ ሊቃነ ጳጳሳቱም እንደ ርዕሰ መስተዳደር ናቸው። የርዕሰ ሊቃነ ጳጳሳቱ ስልጣን ከመንፈሳዊ ጉዳዮች በላይ በቫቲካን ከተማ ጠቅላይ ግዛት በኩል በመንግስት ላይ እስከ አስተዳደር ድረስ ይዘልቃል። ርዕሰ ሊቃነ ጳጳሳቱ በተለያዩ አካላት ይረዱታል። የአስተዳደር ተግባራትን የሚቆጣጠረው የቫቲካን ከተማ ጳጳሳዊ ኮሚሽን እና የቫቲካን ደህንነት የሚመለከተው የስዊዘርላንድ ዘብ ጨምሮ ነው። ይህ ዴይሊ ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቤተሰብ ከሆናችሁ ላይክ፣ ሼር፣ ኮመንት እንድታርጉ በአክብሮት እየጋበዝ መልካም ጊዜን ተመኘው።